ጤና ይስጥልኝ ክብራት ተመልካቾቻችን፣ ከሐረሪ ቴሌቪዥን የዕለቱን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ቤተልሔም ደሴ ነኝ፣ አብራችሁን ቆዩ። የገጠር ኮሪደር ልማት የአርሶ አደሩን ሕይወት ለመቀየር ከፍተኛ አበርክቶ ይኖራል ሲሉ የሀረሪ ክልል እርሰ መስተዳድር አቶ ወርዲን በድሪ ገለጹ። በየደረጃ የሚገኙ አመራሮች ለገጠር ኮሪደር ልማት ስራዎች ስኬት አማነት ትኩረት በመስጠት የተያዘው ውቅር ተፈጻሚ እንዲሆን እርብርብ እንዲያደርጉ አሳስበዋል። ሄኖክ ግርማ የሐረሪ ክልል ርዕሰ መስተዳደር አቶ ኦርዲን በርዲ በ2018 ዓ ም ተግባራዊ የሚደረገውን የገጠር ኮሪደር ልማት ስራን አስመልክተው በሰጡት መግለጫ በኮሪደር ልማት ስራ ከተሞችን የተሻለ ገጽታ ማላበስ እየተቻለ ነው ብለዋል። በተለይም ከተሞች በስርዓት እንዲመሩ ውብና ጽዱ እንዲሆኑ በማስቻል ለዜጎች ምቹ የመኖሪያ አካባቢን የፈጠረ መሆኑንም ነው ያስረዱት። በሐረር ከተማም በኮሪደር ልማት አበረታች ውጤት መገኘቱን ጠቁሞ በቀጣይም በ2018 በጀት ዓመት ለገጠር ኮሪደር ልማት ስራ ትኩረት በመስጠት በከተማ የተመዘገበውን ውጤት በገጠሩ ክፍል ለማስፋት እንደሚሰራ አስገንዝበዋል። ፋና ሚዲያ ኮርፖሬት እንደዘገበው በገጠር አካባቢ የሚከናወኑ የኮሪደር ልማት ስራዎች የአርሶ አደሩን ያኗራር ዘይቤ መቀየር እንደሚያስችሉ አጽንዖ ሰጥተዋል። ለአብነትም አርሶ አደሩ ያለውን ሀብትና ጸ ጋ በአግባቡ ተጠቅሞ ኢኮኖሚን በማሳደግ በዚያው ልክ ህይወቱን እንዲመራ በማስቻል በቤተሰብ ደረጃ የአርሶ አደሩን ኑሮ ለማሻሻል ያግዛለም ነው ያሉት። በገጠርና በከተማ መካከል ያለውን የአኗኗር ዘይቤን ልዩነት በማጥበብ ማህበረሰቡ በቀላሉ የሚገናኝበትን እድል በመፍጠር ጠንካራ ማህበራዊ ትስስር እንዲፈጥር የሚያስችልም ነው ብለዋል። የደረጃ የሚገኙ አመራሮች ለገጠር ኮሪደር ለማስራዎች ስኬታማነት ትኩረት በመስጠት የተያዘው እቅድ ተፈጻሚ እንዲሆን ርብረብ እንዲያደርጉም አሳስበዋል። በክልሉ እየተከናወኑ የሚገኙ የገበያ ማዕከል ሼዶች የስራ አጥነት ችግርን ከመቅረፍ አኳያ ሚናቸው የጎላ መሆኑን የሀረሪ ክልል ምክር ቤት ቋሚ ኮሚቴ ገለጹ። ቋሚ ኮሚቴው በክልሉ እየተከናወኑ የሚገኙ የገበያ ማዕከል ሼዶችን ተዘዋውረው ተመልክተዋል። ገዛኸኝ አራጌ በሀረሪ ክልል ምክር ቤት የኢኮኖሚ ጉዳይ ቋሚ ኮሚቴ ሰብሳቢ አቶ ጅብሪል መሀመድ የተመራ ልዑክ በክልሉ የንግድ ስርዓቱን ያሳልጣሉ ተብሎ የሚጠበቁ ሶስት የገበያ መሸጫ ሼዶችን ተዘዋውረው ተመላክተዋል። በምልከታ ወቅት ገለጻና ማብራሪያ የሰጡት የክልሉ ኢንተርፕራይዞች ልማትና ኢንዱስትሪ ቢሮ ኃላፊ አቶ እስማኤል ዩሲፍ በክልሉ የገበያውን ሁኔታ ለማዘመንና ምቹ ለማድረግ በሶስት ስፍራዎች የገበያ መሸጫ ሼዶች እየተገነቡ መሆኑን ጠቁመዋል። በዚህም 15 ሚሊዮን ብር የፈጀና ከ300 በላይ ሻጮችን የሚይዝ የአውመር የገበያ ማዕከል ሼዶ ዎች ሙሉ በሙሉ መጠናቀቁን ገልጸው፣ ቦታው ለታለመለት ዓላማ የማመቻቸት ስራ ይሆናል እየተከናወነ መሆኑን ጠቁመዋል። በተመሳሳይ ግልመሽራ የገበያ ማዕከል 4705 ካሬ ያረፈ መሆኑን ጠቁመው የጥርጊያው ስራ መከናወኑና በቅርቡ ወደ ግንባታ የሚገባ መሆኑን ገልጸዋል። ስፍራው በተለይም በከተማ ውስጥ በህገወጥ መንገድ ዳር ላይ ለሚነግዱ ሰዎችና አርሶ አደሩ ምርቱን የሚያቀርብበት መሆኑን ጠቁመዋል። የሐረሪ ክልል ምክር ቤት ቋሚ ኮሚቴ ሰብሳቢዎችና አባላት በወቅቱ እንዳሉት ሼዶቹ ከዝናብ ወቅት ጋር ተያይዞ የሚመጣ ችግርን የቀረፈ መሆን እንደሚ ገባና በሼዱ ክፍፍል ጊዜ ለብልሹ አሰራር እንዳይጋለጥ መስራት እንደሚገባ ጠቁመዋል። ሼዶቹ ለስራ አጦች የስራ እድል መፍጠሪያና ህገወጥ መንገድ ዳር ንግዶችን የሚያስቀሩ በመሆናቸው በተለይም የገልመሽራ የገበያ ሼድ ፕሮጀክት መዘግጀቱን ተከትሎ በአፋጣኝ ወደ ግንባታ መግባት እንደሚገባ፣ እንዲሁም የተጠናቀቀው የአውመር የገበያ ማዕከል በአፋጣኝ ለአገልግሎት ክፍት መሆን እንዳለበት ጠቁመዋል። በገበያ ማዕከለቱ ምርት ማከማቻ መጋዘን ቢገነቡ የሻጮችን እንግልት ከመቀናል ከነሳ አንጻር ፋይዳው የጎላ መሆኑን ጠቁመዋል። በሐረሪ ክልል ምክር ቤት የኢኮኖሚ ጉዳይ ቋሚ ኮሚቴ ሰብሳቢ አቶ ጅብሪል መሐመድ በሰጡት አቅጣጫ እየተከናወኑ ያሉ ሼዶች በፍጥነት ተጠናቀው ለአገልግሎት ክፍት መሆን እንደሚገባ ጠቁመው ለነጋዴዎች ማስቀመጫ ስፍራ ማካተት እንደሚገባ አስገንዝበዋል። መንግስት የህብረተሰቡን የገበያ ቦታ እጥረት ለመቅረፍ የገበያ ማዕከላት እንዲገነቡ በተያዘው ዕቅድ መሰረት ከሚመለከቱ አካላት ጋር በቅንጅት በመስራት በፍጥነትና በጥራት ለታቀደው ዓላማ መዋል እንደሚገባ አቅጣጫም አስቀምጠዋል። በክልሉ የኮሪደር ልማትና የህንፃ ግንባታን የማስዋብና የመጠበቅ ስራ በትኩረት መስራት እንደሚገባ የሐረሪ ክልል ከተማ ልማትና ኮንስትራክሽን ቢሮ አስታወቀ። የሐረሪ ክልል ከተማ ልማትና ኮንስትራክሽን ቢሮ የግንባታ ፍቃድና ቁጥጥር ባለስልጣን በኮሪደር ልማት የህንፃና ግንባታን ማስዋብ በተመለከተ ከወረዳ ኃላፊዎችና ከጸጥታ ዘርፍ አባላት ጋር ውይይት አካሂደዋል። ትዕይንት ደባልቄ ተጨማሪውን ታቀርበዋለች። የሐረሪ ክልል የከተማ ልማትና የኮንስትራክሽን ቢሮ የግንባታ ፍቃድና ቁጥጥር ባለስልጣን በኮሪደር ልማት የህንፃና ግንባታን ማስዋብን በተመለከተ ከወረዳ ኃላፊዎችና ከጸጥታ ዘርፍ አባላት ጋር ውይይት አካሂዷል። በመድረኩ የከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ ሙክታር ሳሊህ እንደገለጹት በክልሉ በኮሪደር ልማት የህንፃና ግንባታን የማስዋብ ደረጃ ላይ የሚመለከታቸው ባልድርሻ አካላት ለአብነትም ወረዳዎች ከጸጥታው ዘርፉ ጋር በጋራ በመሆን መስራት እንደሚገባ ገልጸዋል። የክልሉ ሰላምና ጸጥታ አስተዳደር ቢሮ ኃላፊ አቶ ቶፊቅ መሀንመድ በበኩላቸው የከተማ ገጽታን የማስዋብ ስራ ለአካባቢው ነዋሪ ብሎም ለከተማው እድገት የሚኖረው አስተዋጽኦ ከፍተ ከፍተኛ በመሆኑ ህብረተሰቡ የድርሻውን ተሳትፎ ማድረግ እንዳለባቸው ገልጸዋል። በህንጻና ሌሎች ግንባታዎችን የማስዋብ ስራ ላይ የተቀመጠውን መመሪያውን ተግባራዊ በማያደርጉ ላይ እርምጃ እንደሚወሰድ አስታውቀዋል። በክልሉ የግንባታ ፍቃድና ቁጥጥር ባለስልጣን ኃላፊ አቶ መሐመድ ኑረዲን የህንጻና ሌሎች ግንባታዎችን የማስዋብ ደረጃን ማስጠበቅ ዙሪያ የተዘጋጀ ሰነድ አቅርበዋል። የኮሪደር ልማት ስራ በከተማው በጥሩ ሁኔታ አስደማሚ ለውጦችን እያሳየ የሚታይ በርካታ ስራዎች መከናወኑንም ገልጸዋል። በመሆኑም የከተማ ገጽታ ለመጠበቅና ና የአካባቢውን ደረጃ የሚያሳድግ ዲዛይኖችን በመጠቀም የግል ይዞታዎች፣ የንግድ ተቋማትን እንዲሁም ህንጻዎች ወጥ የሆነ መንገድ በማድረግ እንደሚገባም ተናግረዋል። ከደረጃ በታች የሆኑ ይዞታዎችን በመልሶ ማልማት ሂደት ውስጥ የሚለማበት አማራጮች በመጠቀም ሁሉም ወረዳዎች ከጸጥታው ዘርፍ ከፖሊስና ከሚኒሻ ጋር በጋራ በመሆን እንዲሁም የሚመለከታቸው አካላትና አስፈላጊ የባለሙያ ድጋፍ በመጨመር በተቀመጠው የጊዜ ገደብ ውስጥ ለማጠናቀቅ ርብርብ እንዲከናወን አሳስበዋል። በመጨረሻም በቀረበው ሰነድ በመድረኩ ላይ የተገኙት ተሳታፊዎች ጥያቄና አስተያየታቸውን በማቅረብ በስፋት ተወያይተዋል። የመልካም አስተዳደር ችግርን ለመፍታት እየተሰራ መሆኑን የሐረሪ ክልል አቃቢ ህግ ቢሮ አስታወቀ። ቢሮው የፍትህ ሚኒስቴር ጋር በመሆን በመልካም አስተዳደር ዙሪያ ከተለያዩ የመንግስት ተቋማት ለተውጣጡ አካላት የግንዛቤ ማስጨበጫ ስልጠና ሰጥቷል። ዘገባው የሞሄዲን ሙክታር ነው። ተጨማሪውን ሲሳይ ዘሪሁን ያቀርበዋል። የሐረሪ ክልል አቃቤ ህግ ቢሮ ከፍትህ ሚኒስቴር ጋር በመሆን በመልካም አስተዳደር ዙሪያ ከመንግስት ተቋማት ለተውጣጡ አካላት የግንዛቤ ማስጨበጫ ስልጠናን ሰጥቷል። በመርሃ ግብሩ ንግግር ያደረጉት የሐረሪ ክልል አቃቢ ህግ ቢሮ ምክትል ኮሚሽነር ለታበዳዳም የመልካም አስተዳደር ችግሮች ለሀገር ብልጽግና ተግዳሮት መሆናቸውን ገልጸው መንግስት የመልካም አስተዳደር ችግርን ለመከላከልና ለመፍታት የተለያዩ ህግና መመሪያዎችን አውጥቶ በርካታ ስራዎችን እየሰራ መሆኑን ተናግረዋል። ይህ ህግና መመሪያም ተግባር ላይ መዋሉ ደግሞ ፍትሐዊ አሰራር በተቋማት እንዲሰፍን ከፍተኛ አስተዋጽኦ መኖሩን አንስተዋል። ኮሚሽነሩ አክለውም ይህ አዋጅ በግለሰቦችም ሆነ በመንግስት ተቋማት የሚስተዋሉ የአሰራር ግድፈቶች እንዲሻሻሉና ሁሉም በህጉ መሰረተ ተጠያቂ እንዲሆን የሚያስችል ስለመሆኑም አንስተዋል። ይህ አዋጅ በመልካም አስተዳደር ዙሪያ ከተቋማትና ከህዝብ የሚነሱ ጥያቄዎችን በሚፈለገው መልኩም ምላሽ ለመስጠት የሚያስችል መሆኑንም አክለው ገልጸዋል። የፍትህ ሚኒስቴር ተወካዩ አቶ አለሙ ጠላም መንግስት በፌዴራል ደረጃ እንዲሁም በክልሎች ደረጃ የሚስተዋሉ የመልካም አስተዳደር ችግሮችን ለመከላከል በርካታ እርምጃዎችን እየወሰደ እንደሚገኝ አንስተዋል። አስተዳደር ሥነ ሥርዓት አዋጁ 1183 ሁለት ሺ አስራ ሁለት በወጣው መሰረትም ይህ አዋጅ በመላ ሀገሪቱ ፍትሐዊ ስራር እንዲሰፍን ማስቻሉን አስታውቀዋል። ይህ አዋጅ ከወጣበት ጊዜም ጀምሮ ባለፉት አምስት ዓመታት ከመንግስት ተቋማት እስከ ሃይማኖት ተቋማት ተግባር ላይ በመዋል በአሁኑ ወቅት በክልሎችም ተግባር ላይ በመዋል ውጤቶች እየተመዘገቡም ስለመሆኑ አንስተዋል። የህግ አስፈጻሚ አካላትም ይህንን አዋጅ በአግባቡ ስራ ላይ በመዋል የዜጎችን ፍትሐዊነት ማረጋገጥ እንዳለባቸው አንስተዋል። በመርሃ ግብሩም በ ጉዳዩ ዙሪያ ጥናታዊ ጽሁፍ ቀርቦም ሰፊ ውይይት ተካሂዶበታል። የሐረሪ ክልል ቤቶች ልማትና የመንግስት ኮንስትራክሽን ኤጀንሲ የሚገነባው የጋራ መኖሪያ ቤት አፓርታማ አይነቶችና ግምታዊ ዋጋቸውን ዝርዝር ይፋ አድርጓል። የሐረሪ ክልል ቤቶች ልማትና የመንግስት ኮንስትራክሽን ኤጀንሲ ጋራ መኖሪያ ቤት አፓርታማ ምዝገባ እያካሄደ መሆኑ ይታወቃል። ሄኖ ግርማ በዚህ ዙሪያ ዘርዘር ያለ ዘገባ ይኖረዋል። የሐረሪ ክልል ቤቶች ልማትና መንግስት ኮንስትራክሽን ኤጀንሲ የቤቶች ማስተላለፍና ማስተዳደር ዳይሬክቶሬት ዳይሬክተር አቶ ሙራድ አልዋን ኤጀንሲው በክልሉ የመኖሪያ ቤት ፍላጎት ችግርን ደረጃ በደረጃ ለማቃለል የተለያዩ የመኖሪያ ቤት አቅርቦት አማራጮችን ለማስፋት የሚያስችሉ ስልቶችን ቀይሶ እየሰራ እንደሚገኝ አስታውቀዋል። በመሆኑም ኤጀንሲው የተለያዩ የጋራ የመኖሪያ አፓርታማ አይነቶችና ግምታዊ ዋጋቸውን ዝርዝር ይፋ ማድረጉንም ገልጸዋል። በዚሁ መሰረት አንደኛ የመምህራን የጋራ መኖሪያ ቤት አይነት ሆኖ ስቱዲዮ፣ ባለአንድና ባለ ሁለት መኝታ ሲሆኑ ለስቱዲዮ ሀያ አንድ ነጥብ አስራ ሁለት ካሬ ጠቅላላ ግምታዊ ዋጋው ሰባት መቶ አርባ ስምንት ሺ 577 ብር ሲሆን 30 በመቶ ቅድመ ክፍያው 224573 ብር እንዲሁም የ23 ነጥብ 44 ካሪው ጠቅላላ ግምታዊ ዋጋው 830807 ብር ሲሆን የዚህም 30 በመቶ ቅድመ ክፍያ 249242 ብር እንደሚሆን አቶ ሙራድ ገልጸዋል። 65.7 ካሬ ባለ ሁለት መኝታ ጠቅላላ ግምታዊ ዋጋው 2 ሚሊዮን 328671 ብር ሲሆን የዚህ 30 በመቶ ቅድመ ክፍያው 689601 ብር እንደሚሆንም ተናግረዋል። ባለ አንድ መኝታ ደግሞ ባለ 42 ነጥብ 23 ካሬ እና 46 ነጥብ 88 ካሬ ይሆናሉ። ሁለት አይነት ነው ያሉት እነዚህ ሁለት ቤቶች እንግዲህ የመጀመሪያው 42.23ቱ 1 ሚሊዮን 496 ሺህ ብር አካባቢ ነው። 30 ፐርሰንቱ ደግሞ 449 ሺህ ብር አካባቢ ነው ማለት ነው። ስለዚህ 46.88 ካሬው ደግሞ 1 ሚሊዮን 661 ሺህ ብር አካባቢ ነው። እንዲሁም ያው 30 ፐርሰንቱ 498 ሺህ ብር አካባቢ ነው ማለት ነው። 30 ፐርሰንት የምንለው ማለት ነው ሌላው እንግዲህ ያው ባለ ሁለት መኝታውን ስናይ 65 ነጥብ ሰባት ዜሮ ካሬ እና ሰባ ሁለት ነጥብ ዘጠኝ ሁለት ካሬ ቤቶች አሉ። 65 ካሬው 2.3 ሚሊዮን ብር አካባቢ ነው። 30% ደግሞ ስድስት መቶ ዘጠና ስምንት ሺ ብር አካባቢ ነው ማለት ነው። ይህንን ስንል ያው ሰባ ሁለት ካሬው ደግሞ ሁለት ነጥብ አምስት ወይ ደግሞ 2 ሚሊዮን 584 ሺህ ብር አካባቢ ነው። 30 ፐርሰንቱ ደግሞ 775 ሺህ ብር አካባቢ ነው ማለት ነው። ሁለተኛ አዲሱ የኪራይ ቤቶች አይነት ዲዛይን ያለው የጋራ መኖሪያ አፓርታማ ባለ አንድ ባለ ሁለት እና ባለ ሶስት መኝታ ያለውን በተመለከተም ባለ አንድ መኝታ 75 ነጥብ 3 ካሬው ጠቅላላ ግምታዊ ዋጋው 2 ሚሊዮን 698 ሺህ 333 ብር ሲሆን የዚህ 30 በመቶ ቅድመ ክፍያው 809700 ብር ይሆናል። ባለ ሁለት መኝታውን ስናይ 65.70 ካሬ እና 72.92 ካሬ ቤቶች አሉ። 65 ካሬው 2.3 ሚሊዮን ብር አካባቢ ነው፣ 30 ፐርሰንቱ ደግሞ 698 ሺ ብር አካባቢ ነው ማለት ነው። ይህንን ስንል ያው 72 ካሬው ደግሞ 2 ሚሊዮን 584 ሺ ብር አካባቢ ነው። 30% ደግሞ 775 ሺ ብር አካባቢ ነው ማለት ነው። ሶስተኛው አማራጭ የዲያስፖራ አፓርታማ ባለ አንድ ባለ ሁለት እና ባለ ሶስት መኝታ የቤት አይነትን በተመለከተም ባለ አንድ መኝታ 75.17 ካሬው ጠቅላላ ግምታዊ ዋጋው 3 ሚሊዮን 7057 ብር 30 በመቶ ቅድመ ክፍያው 902117 ብር ሲሆን የ92.3 ካሬ ባለ አንድ መኝታ ጠቅላላ ግምታዊ ዋጋው 3 ሚሊዮን 692 ሺህ ብር ሲሆን የዚህ 30 በመቶ ቅድመ ክፍያው ደግሞ 1 ሚሊዮን 177600 ብር እንደሚሆንም አቶ ሙራድ ገልጸዋል። 1 112 ካሬ ላይ የተቀመጠው ቤት ላይ 4.5 ሚሊዮን ብር ቶታል ክፍያ ይሆናል ብለን ያስቀመጥነው ነው። ለዚህ 30% ደግሞ 1 3 1.3 ሚሊዮን ብር ይሆናል ብለን ያስቀመጥነው ማለት ነው። የዚህ እንግዲህ ያው ትንሽ ከፍ ያሉ ናቸው። ባለ 3 መኝታ ደግሞ አለው ማለት ነው ያው ባለ 3 መኝታው 1.3 ምንድነው 120 ነጥብ 7 ካሬና 125 ነጥብ 29 ካሬ የሚሆኑ በጣም ሰፋፊ ይዞታዎች ያሏቸው ነዋቸው ማለት ነው። ይሄም እንግዲህ ያው 120 ካሬ ያለው ያው 4.8 ሚሊዮን ብር አካባቢ ነው ቶታል ክፍያው። ከዚህ ውስጥ ያው 1.4 ሚሊዮኑ 30% ፐርሰንቱን ይዛል ብለን ነው እንግዲህ ያስቀመጥነው። ባለሶስት መኝታ 120 ካሬ ጠቅላላ ግምታዊ ዋጋው 4 ሚሊዮን 828 ሺህ ብር 30 በመቶ ቅድመ ክፍያው 1 ሚሊዮን 448 ሺህ 400 ብር ሲሆን አንድ መቶ ሀያ አምስት ካሬው ባለ ሶስት መኝታ ጠቅላላ ግምታዊ ዋጋው አምስት ሚሊየን አስራ አንድ ሺ ሰባት መቶ ስልሳ አምስት ብር ሰላሳ በመቶ ቅድመ ክፍያው አንድ ሚሊየን አምስት መቶ ሶስት ሺ አምስት መቶ ሀያ ዘጠኝ ብር እንደሚሆን የክልሉ ቤቶች ልማትና መንግስት ኮንስትራክሽን ኤጀንሲ አስታውቋል። በአውስትራሊያ ሜልበርን ከተማ የሚኖሩ የሀረሪ ማህበረሰብ አባላት ለህዳሴ ግድብ ቦንድ ከ ሁለት ነጥብ ሁለት ሚሊዮን ብር በላይ ለመግዛት ቃል ገቡ። መንግስት ለሚያደርጋቸው የልማት ስራዎች የበኩላቸውን አስተዋጽኦ እንደሚያደርጉም ተገልጿል። ሲሳይ ዘሪሁን ተጨማሪውን ያቀርበዋል። በአውስትሬሊያ ሜልቦርን ከተማ የሚኖሩ የሀረሪ ማህበረሰብ አባላት ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ ማጠናቀቂያ ቦንድ ከ2.2 ሚሊዮን ብር በላይ ለመግዛት ቃል ገብተዋል። በዚህም የውይይት መድረክን ያካሄዱ ሲሆን የውይይት መድረኩን የከፈቱት በካንቤራ የኢፌዴሪ ኤምባሲ ምክትል ሚስዮን መሪ የሆኑት አምባሳደር አንዋር ሙክታር ሲሆኑም በሀገራዊ ወቅታዊ ጉዳዮች እና የታላቁ የኢትዮጵያ ህዳሴ ግድብ ግንባታን ለማጠናቀቅ እየተሰሩ ባሉ ስራዎች ዙሪያም ገለጻን አድርገዋል። ዲያስፖራው በኢትዮጵያ ነባራዊ ሁኔታ ላይ በነቂስ እንዲሳተፍ ከኮሚሽኑ ጋር ምክክር እየተደረገ መሆኑንም ለተሳታፊዎች አብራርተዋል። ከዚህ በተጨማሪም ዲያስፖራውን በአጠቃላይ የልማት ተሳትፎ ለማሳደግ የተሰሩ ያሉ የተለያዩ ስራዎችና ዲያስፖራው ሊሳተፍባቸው ስለሚችሉ የኢንቨስትመንትና የንግድ አማራጮችን በተመለከተ በኤምባሲው የዲያስፖራ ተሳትፎ ሚኒስትር የሆኑት አቶ አውላቸው ማስሬ ገለጻም አድርገዋል። በኤምባሲው ስለሚሰጡት የቆንጽላና ሌሎች አገልግሎቶች በሚመለከታቸውም ኤምባሲው የስራ ባልደረቦችም ማብራሪያ ተደርጎላቸዋል። በተሳታፊዎች ለተነሱ ጥያቄዎችም ማብራሪያና ምላሽ እንደሰጡም ከዲያስፖራ ጽህፈት ቤት የተገኘው መረጃም ያመለክታል። በመርሃ ግብሩ አምባሳደር አንዋር ሙክተር ለማህበሩ የምስጋና ሰርተፊኬት የሰጡም ሲሆን የማህበሩ አባላትም መንግስት ለሚያደርጋቸው የልማት ስራዎች የበኩላቸውን አስተዋጽኦ ለማድረግም ቃል ገብተዋል። ዜናዎቻችን እንደቀጠሉ ናቸው። ወደ አገር አቀፍ ዘገባዎች አለፍን። ተቋማት መመሪያን ሳይከተሉ ከ አራት መቶ አራት ነጥብ ሰባት ሚሊዮን ብር በላይ ግዢ መፈጸማቸውን የፌዴራል ዋና ኦዲተር ገለጸ። በሌላ ዜና የፌዴሬሽን ምክር ቤት በህዝብ ውሳኔ የምርጫ ስርዓት ራሳቸውን መልሰው ሪፎርም ካደረጉ የክልሎች ባለድርሻ አካላት ጋር እየተወያየ ነው። ሌኒሽ መልስ ስኝንና መሰል ሀገራዊ ዘገባዎችን በተከታይነት ታቀርብልናለች። ተቋማት መመሪያን ሳይከተሉ ከ404.7 ሚሊዮን ብር በላይ ግዢ መፈጸማቸውን የፌዴራል ዋና ኦዲተር ገልጸዋል። የህዝብ ተወካዮች ምክር ቤት አራተኛ ዓመት የስራ ዘመን 39ኛ መደበኛ ስብሰባውን አካሂደዋል። በስብሰባው የፌዴራል ዋና ኦዲተር የፌዴራል መስሪያ ቤቶች የ2016 በጀት አመት የኦዲት ሪፖርትን አቅርበዋል። ዋና ኦዲተር መሰረት ዳምጤ ባቀረቡት ሪፖርት በሰባት ቅርንጫፍ ጽህፈት ቤቶቻቸው ከ404.7 ሚሊዮን ብር በላይ የመንግስትን የግዢ አዋጅ ደንብና መመሪያ ያልተከተለ ግዢ ተፈጽሞ ተገኘ ል ብለዋል። መመሪያን ሳይከተሉ ግዢ ከፈጸሙ ተቋማት መካከል የባህልና ስፖርት ሚኒስቴር፣ የውሃና ኢነርጂ ሚኒስቴርና የብሔራዊ ተሃድሶ ኮሚሽን እንደሚገኙበት ዋና ኦዲተር መሰረት ዳምጤ ተናግረዋል። እንዲሁም አርሲ ዩኒቨርሲቲና በገቢዎች ሚኒስቴር የመካከለኛ ግብር ከፋዮች ቁጥር ሁለት ቅርንጫፍ ጽህፈት ቤት ከእነዚህ ተቋማት መካከል ውስጥ መሆናቸውን ገልጸዋል።

በዘንድሮ የመኸር እርሻ 21 ሚሊዮን ሄክታር መሬት እንደሚለማ የግብርና ሚኒስቴር ዶክተር ግርማ አመንቴ ገልጸዋል። የመኸር የእርሻ ጊዜ ለኢትዮጵያ ትልቁ የምርት ጊዜ ነው ያሉት ሚኒስትሩ በአመቱ በአጠቃላይ ከሚመረተው ምርት 70 በመቶ የሚሆነው ከመኸር ወቅት የሚመረተው ነው ብለዋል። በመኸር ወቅት አብዛኛው ግብርና በአነስተኛ ማሳ የሚከናወን ነው ያሉት ሚኒስትሩ 23 ሚሊዮን ሄክታር መሬት በአነስተኛ የአርሶ አደር ማሳ ላይ የሚሰራ መሆኑን ጠቁመዋል። 600 ሺህ ሄክታር የሚሆነው ሰፋፊ እርሻና መካከለኛ እርሻ በባለሀብቶች እንደ የሚለማም ተናግረዋል። ዘንድሮ 13 ሚሊዮን ሄክታር መሬት በኩታ ገጠም የሚለማ ነው ያሉት ዶክተር ግርማ መንቴ በዓመት ከሚለማው የአነስተኛ ማሳ 20.3 ሚሊዮን ሄክታር መሬቱ ከግማሽ በላይ እንደሆነም ተናግረዋል። ሁሉም አካባቢዎች ላይ የመኸር ወቅት እኩል አይጀምርም ያሉት ሚኒስትሩ ግብአት ወደ ክልሎች ሲሰራጭም ይህን ታሳቢ ተደርጎ ነው ብለዋል። የግብርናውን ሴክተር ለማዘመንና ምርትና ምርታማነትን ለመጨመር የመጣው ትልቁ ለውጥ የአርሶ አደሮች የቴክኖሎጂን መጠቀም ቁጥር ከጊዜ ወደ ጊዜ የጨመረ እንደሚገኝም ሚኒስትሩ ተናግረዋል። የቅድመ ልጅነት ትምህርት ፖሊሲ ባለፉት ሁለት ዓመታት ተግባራዊ ተደርጎ የህፃናት የመማር ተሳትፎ መጠን ማደጉን የሴቶችና ማህበራዊ ጉዳዮች ሚኒስትር ዶክተር ኤርጎጌ ተስፋዬ ገልጸዋል። ሚኒስትሯ ፍትሃዊና ጥራት ያለው የቅድመ ልጅነት ትምህርት ተደራሽ ባልሆኑ የገጠር አካባቢዎች ተደራሽ ለማድረግ ጥናቶችን መስራት ያስፈልጋል ሲሉም ተናግረዋል። የቅድመ ልጅነት የትምህርት ፖሊሲ ተግባራዊ የተደረገ መሆኑን የጠቀሱት ሚኒስትሯ ተግባራዊ በመደረጉም በሀገሪቱ በርካታ ህጻናት በትምህርት ገበታ ላይ እንዲገኙ አድርጓል ብለዋል። ጥራት ያለው የቅድመ ልጅነት ትምህርትን ተደራሽ በማድረግ በተሰራው ስራ በሁሉም ክልሎች ከ አምስት መቶ በላይ የቀን የህፃናት ማቆያ ማዕከላት ተገንብተዋልም ሲሉ አብራርተዋል። በአንዳንድ የገጠር አካባቢዎች ተደራሽ ያለመሆን፣ የግብዓት እጥረት፣ መምህራን ተገቢውን ስልጠና አለማግኘት ና የፋይናንስ እጥረት የቅድመ ልጅነት የትምህርት ፖሊሲን ሙሉ ለሙሉ ተግባራዊ እንዳይሆን እያጋጠሙ ያሉ ተግዳሮቶች ናቸው ያሉት ሚኒስትሯ ተግዳሮቶቹን ለመፍታት ችግሮችን በጥናት መለየት ና በቅንጅት መስራት ያስፈልጋል ብለዋል። በጅጅጋ ከተማ እየተከናወነ የሚገኘው የኮሪደር ልማት ስራ በቅርቡ ተጠናቆ ለአገልግሎት ክፍት ይደረጋል ተባለም። የሶማሌ ክልል ርዕሰ መስተዳደር ሙስጠፌ መሐመድ የከተማዋን የኮሪደር ልማት እንቅስቃሴ ተዘዋውረው ተመልክተዋል። አቶ ሙስጠፌ በዚህ ወቅት እንዳሉት የእግረኛ መንገድ፣ የአረንጓዴ ልማት፣ የብስክሌት መንገድ ና ዘመናዊ የመንገድ ዳር መብራትን ያካትተው የኮሪደር ልማት በጥራት እየተከናወነ ይገኛል። የኮሪደር ልማቱ የጅጅጋ ከተማ ለነዋሪዎች ጽዱና ምቹ እንድትሆን ማስቻሉን ተናግረዋል። ስራውን በአጭር ጊዜ ውስጥ አጠናቆ ለአገልግሎት ክፍት ለማ ለማድረግ ርብርብ እየተደረገ እንደሚገኝም አመልክተዋል። ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን ለተያዝንላችሁ ዜናዎች ተከታተላችሁ ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። ብሩቅ